ሰላም እግዚአብሔር ይብዛላችሁ፣ ውድ ቤተሰቦች፣ እንዴት አረፈዳችሁልን? እንዴት ቆያችሁ? እግዚአብሔር ይመስገን፣ እኔ ደህና ነኝ። እንግዲህ ዛሬ ፒዛ ሊሰራ ነው ማለት ነው። እዚህ ጋር ያዘጋጀሁት ዱቄት አለ። እዚህ ጋር ጥቁር አዝሙድ፣ ስኳር፣ ዘይት፣ እርሾ አለ ማለት ነው። ጨውም አለ። ይህን ዱቄቱን እንግዲህ በርከት አድርጌ ነው ያበዛሁትኝ የማቦካው ማለት ነው። ለበርገርም ዳቦ ስለመፈልግ በዛው እቀንሳለውኝ ብዬ ነው ማለት ነው እና በእውነት ስለምታበረታቱኝ ስለምሰጡኝ አስተያየት ስለምሰጡኝ ነገር በሙሉ እግዚአብሔር ያክብርልኝ እህቶቼ ብርታቶቼ፣ ከልብ አድርጌ አመሰግናለሁኝ። አሁን እንደዚህ ነፋዋለሁኝ ማለት ነው። የነፋውኝ ነው ያለውት ያው ንጹህ ነው፣ ግን መንፋቱ ጥሩ ነው በሚል ነው ማለት ነው። ምክንያቱም ያው አንዳንድ ጊዜ እንደዚህ እንትን የሚሉበት ነገር ያኔ ምንድን ነው የሚባለው፣ ቢነፋ መልካም ነው ንጹህ ነው ይሁላችሁ። እንደዚህ ጉጉል የሚሉ ትሎች ነገር እንደ እርጡቤ ነገር ማለት ነው እና ንጹህ ዱቄት ነው ማለት ነው። አሁን ሁሉንም እንደዚህ ግብአቱን ጨማምሬ በስመስላሴ እያቦካሁኝ ነው ማለት ነው። በነገራችን ላይ በዚህ በድምፅ የገቡት ኃይለኛ ሙዚቃ መቶብኝ ነው ማለት ነው። ድንገት እየቀረጽኩኝ ሙዚቃ ከፍተው ከዛ በኋላ እኔ ደግሞ በቃ አልኳችሁ። ምክንያቱም ድምፁ ስሰማ ድንገት አይታወቅም እና ብዬ ድምፁ ሚውት አድርጌ በዚህ መቅዳት ጀመርኩኝ ማለት ነው። እሽት እናደርገዋለን። ማለት ነው። በነገራችን ላይ ዱቄት በምናቦካበት ሰዓት እኔ ያው ምንም አይነት የጾም ነገሮች አልተጠቀምኩም። አሁን እዚህ ጋር እናንተ ከፈለጋችሁ ቤኪንግ ፓውደር መጨመር ትችላላችሁ፣ እንቁላል መጨመር ትችላላችሁ፣ ወተት መጨመር ትችላላችሁ ማለት ነው። አሁን እንደዚህ አካፍየዋለሁ ለሁለት ማለት ነው። ይሄኛው ለፒዛ ይሆነኛል፣ ያኛው ደግሞ በጎን ያደረኩት ይሄ ለዳቦ በርገር የምሰራበት ይሆነኛል ማለት ነው። እሱንም በቀጣይ አሳያችኋለው እግዚአብሔር ቢፈቅድና ቢወድ እድሜ ጤና ቢሰጠን ፈጣሪ። እንደዚህ በእንደዚህ መልኩ አዘጋጅቼ ጨርሸዋለኝ ማለት ነው። ሜቢ ለአንድ ሰዓት ተኩል ነው ማስቀምጠው ምክንያቱም እንትን እንዲነልኝ ማለት ነው እንዲቦካልኝ። ለአንድ ሰዓት ተኩል ያህል ከድኜ ሞቃታማ ቦታ ላይ አደርገዋለሁ። ምክንያቱም አሁን እኛ ጋር አንዴ ሞቃታ ይሆናል፣ አንዴ ቅዝቃዜ አለ። ምኑም አይለይም ማለት ነው አሁን ባለንበት ታይም እና የእኔ ውዶች እንግዲህ እንደዚህ በመሰለ መልኩ ቁጭ አድርገዋለሁኝ ማለት ነው። ያው እዚጋ እንግዲህ በርገሩ እያልኩኝ ነው። ለበርገሩ ለብቻ ቤተሰብ ደግሞ ምታለሚሽ ይመጥቻለሁ የፒዛውን አትክልቶች በእነዚህ በማለ መልኩ ከታትፊ አዘገጃጀቻቸውን የመጣት ጊዜ እንዳልወስድ ማለት ነው። እዚ ጋ እንግዲህ እንደምታዩት ያው ጥቅል ጎመን አለን ቀጠን ቀጠን አድርገን የከፈትኩት። እዚጋ ደግሞ አረንጓዴውን ነው የተጠቀምኩት። የአገባ ጎመን ነው የሚባለው ብሮኮሊ ማለት ነው። እዚጋ ደግሞ ካሮት በነገራችን ላይ ቪዲዮችን ላይ አንዳንድ ስሞችን እየተሳሳትኩኝ ስለሆነ ነው። እዚህ ጋር ደግሞ የሀበሻ ጎመን አለ ማለት ነው። በነገራችን ላይ እዚህ ሀገር ላይ አለ ጎመን። ይህን ጎመን ተጠቀም ያለው ቤት ውስጥ ባለኛ ተጨናንቄ በፍጹም አይደለም። እሺ፣ እዚህ ጋር ደግሞ ቀይ ሽንኩርት አለኝ፣ ከጎና ነጭ ሽንኩርት አለኝ። ነጭ ሽንኩርት በርከት አላደረኩም፣ ምክንያቱም ያለኝ እመቤት። እዚህ ጋር ደግሞ ቃሪያ አለኝ ማለት ነው። ይሄ ማቃጠለው ትልቁ ቃሪያ። አሁን መጥበሻዬን አሞቃለው ማለት ነው፣ ምክንያቱም አትክልቶቹ ማብሰል አለብኝ፣ በጣም ሳይሆን በመጠኑ ትንሽ ሰዓት እንዲነካቸው አድርጋለሁ ማለት። ዘይት ጨምሬያለሁ መጥበሻዬ ላይ ትንሽ ዘይቱ መውቅ ሲል ሽንኩርት እጨምራለኝ ማለት ነው። ከሽንኩርቱ ቀጥዬ ደግሞ ጨምረው ካሮቱን ነው ማለት ነው። ምክንያቱም ካሮቱ ትንሽ ጠንከር ሲለሚል ካሮቱን እጨምራለኝ ማለት ነው። ከካሮቱ ቀጥዬ ደግሞ ይህን ጎመን እጨምራለሁኝ ማለት ነው። ይኸኛውም ትንሽ ዘግያት የማለት ነገር አለው ማለት ነው። ቶሎ አይበስልም። ከዛ በመቀጠል ጥቅል ጎመኑን፣ የአበባ ጎመኑን በቅደም ተከተል እጨምራለሁ ማለት ነው። ረጅም ሰዓት ያው አላበስላቸው ቅድም እንደነገርኳቸው ያው ሽንኩርቴ ጨምር ተመለሱ። እናንተ ደግሞ አጋጥሞት ውስጥ ትችላላችሁ። እናንተ በሚመቻችሁ መልኩ ማለት እና እናንተ ማድረግ ትችላላችሁ ማለት ነው። ቤተሰብና ቤተሰቦች እንግዲህ ብርታቶቼ ጥንካሬዎቼ እናንተ ናችሁ ማለት ነው ነው ማለት ነው።

ውሃ ጨመርን። በነገራችን ላይ ማለት ነው። እንደዚህ አሁን እያቀበፊ ያለ በራሳቸው ውሃ ነው እና በዘይት ማለት ነው ምንጠቀም፣ የተቀነሰ ነው ማለት ነው። አሁን የሚል ለአንድ ደቂቃ ዝቅ አድርጊው እዚህ ጋር እንግዲህ ትንሽ ምክንያቱም ብሮኮሊ ስላለ አንድ ጊዜ ተጠቅሜ ጣሙን አጥቶብኛልና ብያችሁ ነበር። እንግዲህ እንደዚህ አሁን ይበቃዋል ማለት ነው። ቆንጆ በሆነ መልኩ ደርሶ ለና ማለት ማለት ነው። ሁለተኛ ደግሞ መሰራው ሶስ አለ ማለት ነው። እዚህ ጋር እንግዲህ እንደምታዩት ሽንኩርት አለኝ ድቅቅ አርጌ የከተፍኩት ከዛ ቲማቲም አለኝ ማለት ነው። በርበሬ አለኝ፣ የቲማቲም ድልህ፣ ጦስኝ መጥበሻ አለኝ ማለት ነው እዚህ ጋር። ከዛ ወደ ማቁላላቱ እንሄዳለን ማለት ነው። በፒዛው ሊጡ ላይ የሚቀባውን ሶሱን እንሰራለን ማለት ነው። ሶሱን ያው ከሱፐር ማርኬት የጠርሙሱ መግዛት ይቻላል፣ ግን ቤት ውስጥ ብንሰራው የተመረጠ ጥሩ ነው ማለት ነው። ልገዛው አልኩኝና ቤት በብዛት ብዙ ጊዜ የምሰራው ቤት በራሴ ሽንኩርት አቁላልቼ ነው እና ያው የጠርሙሱን ነው መዳሞች የሚጠቀሙት። እና እኔ ግን እዚሁ እንደዚህ በርበሬ ምናምን ምናምን ጨማምሬ፣ ያኛው ደግሞ እሳት አይነከውም። በቃ ታመጡና ዘርገፍላው ላይ ታደርጉና ትቀቡታላችሁ። አለ በነገራችን ላይ ሱፐር ማርኬትም እንደዚህ ተዘገጃጅቶ የሚሸጥ ማለት ነው። እኔ ግን ቤት ውስጥ ነው ያው ቲማቲም ጨምሬ ያለው ሽንኩርቴን አቁላልቼ፣ ይሄ ቲማቲሙን ጨምሬ ያለው ማለት ነው። በነገራችን ላይ ቲማቲሙንና ነጭ ሽንኩርቱን አንድ ላይ ነው እየፈጫውት አሁ ነጭ ሽንኩርት የለኝም ነበረ እውነቱ ይሄ ነው። ነጭ ሽንኩርት የለኝም ነበረ። ለዛ ነው ያላሳያችሁ ግን ሁለት ራስ ነበረችኝ አንድ ላይ ፈጫሁት ማለት ነው። እኔ በነገራችን ላይ ምግብ ስሰራ ባለው ቤት ውስጥ ባለው ነው። ሄጄ ልግዛ እንደዚህ የለኝም እና አልሰራም አልላችሁ። እዚህ ጋር እየሰራሁት ያለሁት ነገር በሙሉ ቤት ውስጥ ባለው ነው ማለት ነው። የእውነት ነው ምላችሁና እንደዚህ በአማረ መልኩ ቲማቲሜንም በርበሬንም አንድ ላይ ጭምርምር አድርጌያለሁኝ ማለት ነው። ያው እዚህ እያቁላለሁ ነው። ይህንም በማቁላላበት ሰዓት ላይ ውሃ አልተጠቀምኩኝም። እንደዚሁ እንዳለ ነው ማለት ነው። ጋዙን ቲማቲሙና ሽንኩርቱ ያው ትንሽ በሰል በተለይ ሽንኩርቱ በሰል እስከሚል ድረስ ጋዙ ትንሽ ሞቅ ያለ ነበረ፣ ግን ጋዙን ቀነስኩት ማለት ነው። መቅጠን በጣም የለበትም ሶሱ ማለት ነው፣ ትንሽ ያዝ ማለት አለበት። ከዛ እንደዚህ እናበስለዋለን ማለት ነው። ያው እንደዚህ ብስል ማለት አለበት። ከዛ ጨው ጨምርበታለሁኝ ማለት ነው። እንደዚህ የራሱም ዘይት አለው፣ ዘይትም አታብዙ ማለት ነው። እንደዚህ አቁላላለሁኝ ያው ወደ መብቃቱ እየደረስን ስለሆነ በጥሩ ሁኔታ ተጠናቆልኛል ማለት ነው። እንትና ቲማቲሙንም ሁለት ራስ ስላደረኩት ብዙም እንትና አላለብኝም ማለት ነው። ውሃ አላስፈለገኝም፣ ምክንያቱም ሶቱ ትንሽ ያዝ ማለት አለበት። ብጭብጭ ያለ ሳይሆን ወፈር ያለ መሆን አለበት። አሁን እዚህ ጋር ጦስኝ አለኝ ማለት ነው። ያው ሀገር ቤቱ ባይሆንም እዚህ ያለ ጦስኝና ጦስኝ ጨምርበት አለኝ አሸት አሸት እያደረኩኝ ነው። ያው ካሜራ ብቻኝ ስለሆንኩኝ አሸታሸት አድርጌ እንደዚህ ጨምር አደርግበት አለኝ ማለት ነው። እንግዲህ ወደ መብቃቱ እየሄድን ነው። እግዚአብሔር ይመስገን ሁሉም ነገር አጠናቀናል እዚጋ እንግዲህ ያማረ ሆኗል ማለት ነው ውድና የተከበራችሁ ቤተሰብ እና ቤተሰቦች እንደዚህ ይበቃዋል ማለት ነው እያልኩ ነው እዚጋ ይበቃዋል እያልኩ ነው ከዛ ከደን አደርጋታለሁ ደቂቃ ቀጣ አወጣዋለሁኝ ማለት ነው ከዛ ጋዙን አጠፋለሁኝ በቃ ተጠናቀቀ ማለት ነው ከዛ ሌጣችንን እናያለን እዚህጋ እንግዲህ እየቦካ ነው ያለው ማለት ነው ጥሩ ነው እንገናኛል ቤተሰብ እንግዲህ ልጣችን እንደዚህ እኮ ማለት ነው። ትንሽ ዱቄት እዚህ ጋር ተመለሰ ነው ለመደንበርግ ማስፈልገው እናንተዬ ራሱ ማለት ዘመድ ነው ይሳባል ጋይስ የሁለት ነው ብላችሁ አያችሁት። አሁን ዱቄት ራሱ አያስፈልገው። እንግዲህ ቤተሰቦቼ እኔ ዛሬ ምራጥሩ በመጥመሻ ነው ማለት ነው። እዚህ ጋር ዘይት ቀጥቻለሁ መጥመሻ ነው ማለት ነው። አሁን በቃ በደግ አድርጌ ነዚችው እዚህች ጋር አደግና በስነ ስርዓት ያስተካክለኝ ማለት ነው። ትንሽ ነጥቻለ። በነገራችን ላይ ኦቨን አለ ኦቨን ለራሱ መስራት ግን እኔ ኢትዮጵያ ስገባ ኢትዮጵያ ስገባ ኦቨን ባይኖር ልጅ ነው ማሪ ካለኝ ወደ ፊት ማለት ነው። ያዚህ ማድረግ ነገር ስላለው ስላለች ሱም እንዲጠቃፊ ስለምፈልግ ነው እንጂ እንደዚ ያለ ማድረግን ትችላላችሁ ማለት ነው። እዚህ ጋር እንግዲህ ቅድም የጠበስ ነው፣ ኩድራ ይሉታለ አረቦች አትክልት አለ። እዚ ጋር እንግዲህ ነው የሚቀባው ሶስ አለ። እዚህ ጋ ደግሞ ባሩ ቃሪያ ነው የሚባለው መሰለኝ፣ አርሙኝ እናንተ ማለት ነው። ባሩ ቃሪያ አለ፣ ዘይት ዘይቱን ግን የለም ይሄ ፍሬው ማለት ነው። አጣው ሱፐርማርኬት ማርኬት ሄጄ የሚገርማችሁ ነገር ሁሌ ማየው ዛሬ ጥፍታ አይልም ምን ትሉታላችሁ፣ ትቼ ተመለስኩኝ ማለት ነው። ባላደርግበትስ ምን ችግር አለ ብዬ በቃ ለራሴ እንትን አልኩኝ ማለት ነው። እናንተ እንደምፈልጉት ያህል ሶስ ማድረግ ትችላላችሁ። እኔ ግን ያው ባይበዛም ቢበዛም ችግር የለው። እንግዲህ ሶሱን እንደዚህ ያሳመራለን። በርበሬያችን ሀገራችን በርበሬ ቃወጣል የሚያደርግ ነገር እንዴ ሆ እንደዚህ ቀብቼ ይመለሳል። እንደዚህ ቀብቻለሁ ማለት ነው። አሁን ደግሞ ኩድራችንን አሁን ደግሞ ኩድራችንን እንጨምራለን ማለት ነው። እላው ላይ ይሄው። በነገራችን ላይ እናንተ በተለይ ጾመኛ ያላችሁ እህቶች ምናልባት ስለዚህ ሊመሳት ትችላላችሁ። ያው እንግዲህ ለጾም የሚሆን ነው ማለት ነው። እነዚህ ደግሞ ቆይ አስተካክ የልናለት ካሜራ እችን ስለሆንኩኝ በጣም ከሚያፈሳቸው ነገሮች ውስጥ ካሜራ፣ ከዛ እንደዚህ ያደረግኩኝ ሁሉንም አዳርሳለኝ ማለት ነው። በጣም ቆንጆ ነው ማለት ነው። ሁል ጊዜ በኦቨን እሰራለሁ፣ በመጥበሻ እሰራለሁ እንደዚህ አንዳንድ ጊዜ ማለት ነው። እና ያው ተጠቀሙ ኬክ ለመስራት ወገን መኖር ብቻ ያስፈልግም። እንደዚሁ ለራሱ መስራት ትችላላችሁ ማለት ነው። በመጥበሻ በከሰል ማንደጃ ለራሱ ማለት ነው። ጋዝ ባይኖረንም በከሰል ማንደጃ ለራሱ እየሰራል፣ ምንም ችግር የለውም ማለት ነው። እና እንግዲህ አሁን እንደዚህ አድርጌ ጨራርሼ ከዛ መለሳለኝ ማለት ነው። ውድ እና የተከበራችሁ ክቡራን እና ክቡራን ቤተሰቦች እኔ እንግዲህ በእንደዚህ መልኩ ጨርሸዋለሁ ዛ ዘይ ዘይቱን አሁን የሚባለው ፍሬ የዘይ ዘይቱን ፍሬ ቢኖረኖ በተለይ ምናምን ቢኖር ኖሮ በጣም ቆንጆ ቆንጆ ነበረ። ከዛ አሁን እዘጋዋለሁኝ ማለት ነው። በዚህ ክዳን የለውም፣ በፍቅና አድርጌ ሳይሆንም እዘጋም። ያው ከለል በኖር ሳሎት እንዲበስልልኝ እንደዚህ አድርጎ እንደዚህ ከለል ማለት ነው። በቃ ከለል አደርጋለሁኝ መክደኛው ወዲያው እንደዚህ አድርጌ ጋዙን ስለኩሰው ላሳያችሁ። ከዛ አመጣዋለሁ እንደዚህ ቁጭ አደርገዋለሁ ማለት ነው። አሁን ትንሽ ጋዙ ሞቀልዋል። እኔ ፓወር አለው ማለት ነው። ሞቀ ስላችሁ በኋላ ላይ ትንሽ በሰለ ሲል መጥበሻው ሲግል ቀነስ አደርገዋለሁ። ቤተሰቦችዬ እኔ እንግዲህ ሽታውን አልቻልኩትም። በጣም ነው የሚሸተው። እስኪ አብረን እንክፈትና እንየው ምን ደርሶ ይሆን? በስመስላሴ። ዋው! ኦ ማይ ጋድ ትላላችሁ፣ ኦ ማይ ጋድ በጣም ጥሩ ሁኔታ ላይ ነው ያለው። አሁንም መልሰን እንሸፍነዋለን፣ ግን ሽታው ሽታ ቅጣ ነው የሚሸታው።